የገጠር መሬት አስተዳደር ስርዓቱ በዘመናዊ መንገድ በመመራቱ የአርሶ አደሩ ተጠቃሚነት እየጨመረ መምጣቱ ተገለጸ። የማዕከላዊ ኢትዮጵያ ክልል ገጠር መሬት አስተዳደርና አጠቃቀም ኤጀንሲ የ2017 የአስር ወራት የፊዚካል ስራዎች አፈጻጸምና የካልም ኤልኤ ፕሮግራም አፈጻጸም ግምገማ በወሳና ከተማ ማካሄዱም ተመላክቷል። በመድረኩ የማዕከላዊ ኢትዮጵያ ክልል የገጠር መሬት አስተዳደርና አጠቃቀም ኤጀንሲ ዋና ስራ አስኪያጅ አቶ አብዱልሐፊዝ ሁሴን እንደገለጹት የኤጀንሲው ስራዎች በየደረጃው የተገመገሙ በመመራታቸው በርካታ ውጤቶች መመዝገባ መሆናቸውን ጠቅሰው ካለው እምቅ አቅም አንጻር የተመዘገቡ ውጤቶች በቂ አለመሆናቸውን ተናግረዋል። እየተገናኘን ተግባራቶችን እየገመገምን መተናል። በአመቱ መጨረሻ ላይ ምናልባት ሁላችሁም እንደምታስታውሱት የ2016 በጀት ዓመትን በዝርዝር ገምግመን ድሯሜ ላይ እንደዚሁም በሂደቱ የነበሩ ሂደቶችን በደንብ ካየን በኋላ በአፈጻጸም ደረጃ የተሻሉ መዋቅሮችን ለመሸለም ጥርት አድርገናል። መዋቅሮችም እንደዚሁም ፈጻሚ አካላትን ማለት ነው። ስለዚህ ከገምግመን ከገባም በኋላ ከዛ በኋላ በተሰጠው ሽልማት ማበረታቻም ሰፊ መነቃነቆች፣ ጥረቶች እንደነበሩ በአመቱ እስካሁን በመጣንበት ገምግመናል ማለት ነው። በአብዛኞቹ ስራዎቻችን ስንገመግም እንደመጣ ነው። ያው የአመቱ መጀመሪያ ላይ ገምግመናል፣ እንደዚሁም የስድስት ወር ገምግመናል። ዛሬ አስሩ ወር እየገመገምን ነው። በሌሎች ጉዳዮች ላይ የተገናኘው እንደተጠበቀው ሆኖ ማለት ነው። ስለዚህ እየገመገመን ነው የመጣ ነው። በሂደት በአመቱ በርካታ ለውጦች፣ ስኬቶች ተመዝግበዋል። በአብዛኞቹ ስራዎች ላይ ማለት ነው። ያው የልኬት ስራ እንደተባለው ሁለት አካባቢ ላይ ካልሆነ በስተቀር ሌሎች አካባቢዎች የለም። የልኬቱ ስራ ኦልሞስት ኤግዞስት እያደረግን ያለ ነው። ምናልባት ትላንትና አንድ ወረዳ ላይ የደብተር ስርጭት እያደረግን ነበር። አንዱ ጠንባሮ ነው። ኦልሞስት ጠንባሮም ጨርሰናል የልኬት ስራው ስለዚህ እስከ ግንቦት 15 ድረስ ባለው የልኬት ስራዎች የሰርተፊኬት ስርጭት ስራዎቻችን ሁሉም አካባቢ ላይ እናጠናቀቃለን ብለን ነው እየሰራን ያለ ነው። በክልሉ የመሬት አስተዳደር ስርዓቱን ዘመናዊ ማድረግ በመቻሉ አርሶ አደሩ የይዞታ ማረጋገጫ ምስክር ወረቀት በማስያዝ ከ600 ሚሊዮን ብር በላይ ብድር አግኝቷል ያሉት አቶ አብዱልሀፊዝ ሁሴን፣ ገንዘቡንም የተለያዩ የግብርና ግብዓቶች ላይ በማዋል ኢኮኖሚ ተጠቃሚነቱን እያረጋገጠ እንደሚገኝም አብራርተዋል። በተለይ ብድር ሰርቲፊኬት ታስይዞ ብድር ከመስጠት አንፃር ያለው እጅግ በጣም አመርቂ ውጤት እየተመዘገበበት ነው ያለው። ከዚህ አንፃር ምናልባት እስካሁን በደረስንበት በዘንድሮ ዓመት ብቻ ወደ 600 ሚሊዮን አሁን ባለንበት ደርሰናል። ሰርቲፊኬት ታስይዘው ብድር ወስደው ለተለያዩ የግብርና ግብዓቶች የሚጠቀሙት ማለት ነው። ግን ይህ ስራ ሁሉም አካባቢ ላይ የተሻለ ነው ተብሎ የሚገመገም አይደለም። አንዳንድ አካባቢዎች ላይ በጣም ሹት አድርገው የተሻለ አፈጻጸም ያላቸው አሉ። አንዳንድ አካባቢዎች ደግሞ በዚህም ስራ ላይ ዛሬም ጭምር ያልነቃን ማህበረሰባችንን አርሶ አደራችንን ተጠቃሚ ማድረግ ያልቻለን አካባቢዎች አሉ። በግርድፉ ግን እንደ ክልል አጠቃላይ አፈጻጸሙ ካየን ይሄ እንደ ክልል አዳጊ በአገር ደረጃም በነገራችን ላይ የተሞክሮ ሊሆን የሚችል ስራ እንዳለ መውሰድ ይቻላል፣ ማለት ነው። በአዲሱ የገጠር መሬት አዋጅ ዙሪያ ለአርሶ አደሩ ሰፊ የግንዛቤ ሥራ መሰራቱን የገለጹት ኃላፊው የአዋጁ ማስፈጸሚያ ረቂቅ ደንቡ በዘርፉ ልምድ ያላቸው ኮሚቴዎች ተዋቅረው የዝግጅት ስራ እየተገባደደም ነው ብለዋል። በዘንድሮ ዓመት ሌላው በደንብ የሰራነው ስንሰራ የቆየነው ሁላችንም እንደምንገነዘበው ከአዋጅ ጋር ተያይዞ ነው። አዋጁ ዓምና የጸደቀ አዋጅ ነው። በዘንድሮ ዓመት አንደኛ ከአዋጁ አንጻር ሰፊ ግንዛቤ ፈጥረናል፣ ከክልል ጀምሮ ማለት ነው። ግን ወደ መላው ማህበረሰባችን አላደረስንም። ምንም እንኳን ግንዛቤ ፈጥረናል ብንልም ሰፊ ቢሆንም በአመቱ የፈጠርነው ይሄ አዋጅ እያንዳንዱ አርሶ አደራችን እያንዳንዱ ባለሙያዎቻችን፣ አመራሩ ግንዛቤ ሊኖረው ይገባል። በአዋጁ ላይ የምሬት ጉዳይ ያው እንደተባለው ከእያንዳንዳችን ህይወት ጋር የሚያያዝ ነው። ከእያንዳንዱ ማህበረሰብ ጋር ህይወት ጋር የሚያያዝ እንደመሆኑ መጠን እያንዳንዱ ሰው አዋጃችንን በደም ማወቅ መቻል አለበት። ስለዚህ ምንም እንኳን አዳጊ ስራ ይህ ብንሰራም ሰፊ ስራዎች እየሰራን ብንቆይም ከዚህ አንጻር ግን ወደ መላው ማህበረሰባችን የማድረሱ ስራ ቀጣይ የሚቀረዝ ስራ እንዳለ ተወስዶ በደንብ መስራት መቻል ይኖርበታል። የመሬት መረጃ የማጥራት ስራዎች፣ በአዋጁ ዙሪያ በቂ የሆነ የግንዛቤ ስራ መስራት እና በሁሉም አካባቢዎች ተመሳሳይ አፈጻጸም ደረጃ ላይ ማምጣት በቀጣይ ትኩረት የሚሹ ጉዳዮች መሆናቸውንም አቶ አብዱላፊዝ ሁሴን አክለው ተናግረዋል። ልንምረው የማንችለው ዛሬም በደንብ መነጋገር መቻል ያለብን ኢንቴንሽናሊም አንዳንድ የሚመስሉ የመረጃ ጥራት ችግሮች አሉ። በምንሰራበት ሰዓት ማለት ነው። ይህ የሚያስወግሰ ነው። በደንብ ማረም መቻል ያለብነው ዳታ አፕግሬዲንግ ከማድረግ ማነው? አፕግሬድ ቨርዥን አፕግሬዲንግ ጋር የተሰራው ስራ ቀላል አይደለም። እነፍቄ ሲሰሩት የቆዩት ስራ ከመረጃ ማጥራት ጋር ቀደም እንዳልኩት ነው። ሪፕሊኬሽን ጋር ተያይዙ የተሰሩ ስራዎች አሉ። እነዚህ ቀላል ጊዜ የወሰዱ አይደለም። ስናያቸው ቀላል ሊመስሉ ይችላሉ። ከፌዴራል መረጃ ጋር የማገናኘት አሁን የቀሩ ቦታዎች አሉ። እነዚህን ቶሎ ሰሙ መጨረስ አለብን። ቻሃ ለምሳሌ መረጃው ራሱ ችግር ስላለው እንትሪፕሊኬት አልሆንም። ቶሎ ጨርሰን እሱንም መሄድ መቻል አለብን። ሌሎችም ከዳታ ክሊኒንግ አንጻር በቀጣይ ጊዜያት የምንሰራቸው ስራዎች አሉ። በመድረኩ የ2018 በጀት አመት አቋሚ እቅድ ያቀረቡት የማዕከላዊ ኢትዮጵያ ክልል ገጠር መሬት አስተዳደርና አጠቃቀም ኤጀንሲ ምክትል ስራ አስኪያጅ ወይዘሮ ሀሊያ ሽፋ በበኩላቸው የመሬት አጠቃቀም ስርዓቱ ላይ የሚታዩ ክፍተቶችን በመሙላት ለቀጣይ ጥራት ያለውና መሬት ላይ የሚወርድ እቅድ በማቀድ ወደ ስራ መግባት እንደሚያስፈልግ ተናግረዋል። እያንዳንዱ እያየናቸው ያሉ ነገር እንደ ሀገር የተያዙ ነገር እየወጣ ይሄዳል። መንግስት ነው እየያዘው። መንግስት እየያዘው ሲሄድ ግን ምን መሆን ለበት እኛ በቴክኖሎጂ ተሸጋግረን በክህሎት በቅተን ነገ እንደ ሀገር መሬትን ማስቀጠል መሬት በራሱ ራሱን የሚችልበት አካሄድ ነው ይሄ እየተባለ ያለው ማለት ነው። ሁሌም ሰፖርት የተደረገ ማሄድበት ሁኔታ አለ። እነሱን ደግሞ የበለጠ ለሌላ አካልን በቀላሉ በገንዘብ የሚሸጣቸው እንዲሆኑ የማጥራት ስራ መስራት መቻል አለበት። በቅድ ዙሪያ ይወርድላቸዋል። በዛው ልክ ግን ጠቅላይ ካልተግባባን ባለፈው እንዳለው ለውጤት ውጤት እንደማይሸለም ባለፈው ካልሆነ መነሻለን። አሁን ግን መሬትን መነሻለን እንደ መሬት አስተዳደር አጠቃቀም ላይ የሚሰሩ ስራዎችን በሙሉ ይዘን ነው። ከተሞክሮ አንጻር ደግሞ ከወለድ ነፃ የሆኑ ባንኮችን ካለመጠቀም ጋር ተያይዞ እንድትሸገሩ መዋቅሮች ስላሉ እነሱም ለእነሱ ማስፋት ያስፈልጋል። ከብድር ተቋማት ጋር ያሉ ችግሮችን እኛም እናያለን። በመድረኩ የከልም ኤልኤ የዞንና የልዩ ወረዳዎች ሪፖርት ቀርቦ ሰፊ ውይይት ተደርጓል። የውይይቱ ተሳታፊዎችን በሰጡት አስተያየት የመሬት አስተዳደር ስርዓቱን ማዘመን የአርሶ አደሮችን ህይወት በዘላቂነት መለወጥ የሚያስችል በመሆኑ በቀጣይ ጉድለቶችን በማረም በትኩረት እንደሚሰሩም ተናግረዋል።